ሰላም ጤና እንደምናላቸው እንደምናላችሁ እግዚአብሔር ይመስገን ወንድማችሁ መሳይ ነኝ። ይህ ሆያዋ ሚዲያ ነው። በዚህ ሆያዋ ሚዲያ የተለያዩ አስተማሪ፣ አዝናኝ ቁም ነገር ያለባቸው በጣም የሚገርሙ ነገሮችን የምታገኙበት ሚዲያ ነው። ስለዚህ ይህን ሚዲያ ላይክ በማድረግ ሳብስክራይብ በማድረግ ከኔ ጋር እንድትሆኑ ላይካችሁ ቺ ላይክ ዝም ብላችሁ የምትነካት ነገር በጣም ነው የምትረዳኝ። ሌላ ደግሞ ቪዲዮች ማድረግ ሳብስክራይብ በማድረግ ደውል ምልክቱ አንደሞ በመጫን ከኔ ጋር እንድትወሩ በታ ላይክ ትትና ጋ ብዘ ዛሬ የምናየው በጣም የሚገርም አስደናቂ የሆነ ነገር ከኔ ጋር እናያለን ማለት ነው። አስደናቂ የሆነ ነገር መጽሐፍና ሳይፍ መጽሐፍና ሳይፍ የሚል ከኔ ጋር እናያለን። አብራችሁን የቆያችሁ እንደሆነ መጽሐፉ ምንድን ነው ሳይፉ ምንድን ነው የሚለውን እንመለከታለን። ሰው አሴም ታይም ላይ ሁለት ነገር መሆን አይችልም። አንድ ሰው መሆን የሚችለው አንድ ነገር ነው። አንድ ሰው መሆን የሚችለው አንድ ሰው ነው። አንድ ሰው መሆን የሚችለው አሴም ታይምም፣ ወደፊትም ይሁን አሁንም ይሁን ከዚህ በፊትም፣ አንድ ሰው አንድ ሰው ሆኖ ነው ይኖረው። አንድ ሰው አንድ ሰው ሆኖ ነው የሚያድገው፣ ሚኖረው፣ የሚሰራውም የሚያደርገውም አንድ ነው። ሁለት ነገር የአንድ ሰው መገለጫ ሊሆኑ በፍጹም አይችሉም። መጽሐፍና ሰይፍ የሚለውን ሀሳብ ከኔ ጋር አብረን እናያለን። አንዳንድ ጊዜ ይዘናቸው አብረናቸው የምናቆያቸው ነገሮች ሁለቱም የማይገጥሙ ሁለቱም መቼ የማያደርጉ በራዕያቸው አይገናኙም፣ በተግባር አይገናኙም፣ በስራ አይገናኙም፣ በሚሰጡት አገልግሎት እንኳን የማይገናኙ ሁለት የተለያዩ ነገሮች በህይወታችን ውስጥ ይዘን እንጓዛለን። እነዚህ ሁለት ነገሮች እኛን ጊዜያችን ከማብላት ያለፋ፣ ጊዜያችን ከመውሰድ ያለፋ፣ ወይም በበረተው ውስጥ ራሳችን እየደበቅን፣ በጠነከረው ውስጥ ራሳችን እየደበቅን፣ ከሚያስፈራው እየሸሸን፣ ወደ ምንትም ብለው እያሌን ራሳችን እየሸወድ ነው የምንኖረው። ሰው አንድ ጊዜ ሁለት እንጨት ላይ ሁለት መሰላል ላይ ሊወጣም አይችልም። ሰው አትሴም ታም ላይ ሁለት ስራ መስራት አይችልም። በሁለቱም ጭኩል ጽፎ እንኳን መጻፍ አይችልም። በዚህ እጅ ሌላኛው ነገር እየጻፈ በዚህኛው እጅ ሌላ ነገር መጻፍ አይችልም። አቴንሽኑ ትኩረቱም ዋጢበር የትኛውም ፎከሱ በሙሉ መሆን ያለበት አንድ ነገር ላይ ነው። ስለዚህ ትኩረት መደረግም ያለበት ጊዜ መወሰድም ያለበት አንዱ ላይ ነው። መጽሐፍና ሰይፍ የሚለውን በምናይበት ጊዜ በጣም የሚገርም አስደናቂ የሆነ ነገር አደለም? ለእናንተ ለእኔ ለራሴ እየተናገርኩ ነው የሄደው ማለት ነው። እኔን ራሴን አፕዴት የሚያደርገኝ እኔን ራሴን የሚያንጽ የሚያስጠምረ የሚጠቅመኝ ነገር ነው። ብዙ ጊዜ ሰዎች ሁለት ነገር ይዘው ይሄዳሉ። ሁለት ነገር ይዘው ይሄዳሉ። ሁለት ነገር ሁለት ነገር ይዘው ይሄዳሉ። ምግብ የሚያስፈልገው አንድ ምግብ ሲሆን ሁለት ምግብ፣ የሚያስፈልገው አንድ ዋስ ሲሆን ሁለት ዋስ፣ ኤክስትራ ነገር ወይ ተጨማሪ ወይ የማይግባቡ ነገር አይጠቅሙም። የማይጠቅሙ ነገሮችን ህይወታችሁ ውስጥ ይዛችሁ የምትሄዱ ሰዎች ምን ይዛችሁ እየሄዳችሁ እንደሆነ የትኞን ማስቀጠል እንዳለባችሁ ዛሬ የምትመርጡበት ይሆናል ማለት ነው። ህይወታችሁ ውስጥ ይዛችሁ ጆይን አድርጋችሁ ተቀላቅላችሁበት አቀላቅላችኋቸው ደግሞ ይዛችሁ የምትጓዙባቸው ነገሮች ዛሬ ፊልተር አውት ታደርጉታላቸው ማለት ነው። ዛሬ ፊልተር ነው የምናደርገው። ስለዚህ ህይወታችሁ ውስጥ ሁለት ነገር ይዛችሁ ሁለቱንም አሴም ፖቴንሻል ለማስኬድ እየጣራችሁ ትክክለኛ ማንነታችሁን ሎዝ ያደረጋችሁ ሰዎች ማን እንደሆናችሁ ዛሬ አብረን እናያለን ማለት ነው። እኔ ማን እንደሆንኩ ራሴን ደግሞ ከእናንተ እኩል አየዋለሁ። ቀድሚያችሁ ሊሆን ይችላል፣ ግን አየዋለሁ። አብረን ነው እናያለን። የቀደማችሁ ልትሆኑ ትችላችሁ። አገን አገን ማየት ይሆንላችኋል ማለት እንደገና ራሳችሁን ታገኙታላችሁ። ስለዚህ በህይወት ያለው ሰው እድል አለው። ሰው በህይወት እስካለ ድረስ ሄ ሀዝ ቻንስ። ሰው በህይወት እስካለ ድረስ እድል አለው። ማንኛውም ሰው እስከ ሞታ ድረስ እስትንፋሱና እርሱ እስካልተለያዩ ድረስ፣ ወይም ከሞታ ብቻ ነው እድል የማይኖር። በህይወት ያለ ሰው ህይወት ያለው ሰው ተኝቶ እንኳን ወድቆ እንኳን እድል አለሁ፣ ተስፋ አለሁ። በቃ አይነሳም በተባለ ሌቬል ላሁን ኢቨን ቢሆን ተስፋ አለሁ ከዚህ በኋላ ቫሉ የለም አጠቅምም፣ የተባላችሁ እንካ ካላችሁ ተስፋ አላችሁ። ቢካውስ በህይወት እስካላችሁ ድረስ ተስፋ አላችሁ። ሰው ከሞተ በኋላ ነው በቃ ተስፋ የሌለው። እናንተ ላይ ተስፋ መቁረጥ የለባችሁም። ማንም በእናንተ ላይ ተስፋ ሊቆርጥ ይችላል። እናንተ ላይ ተስፋ ማንም በሉ፣ ፋሚሊ ይሁን ጓደኞቻችሁ ይሁኑ፣ ሁቨር የፈለገ የሆነ ምን አገባው ተስፋ ይቁረጥ። እናንተ ላይ ተስፋ መቁረጥ የሌለባቸው የመጀመሪያ እናንተ ናችሁ ማለት። ስለዚህ በህይወት እስካላችሁ ድረስ በየትኛውም አይነት ሲስተም ውስጥ ነው፣ በየትኛውም አይነት ስርዓት ውስጥ ነው፣ በሚኒም አይነት ህይወት ስታይል ውስጥ ነው፣ እንደገና እድል አላችሁ። ይሄኛውን አብረን ከኔ ጋር እናያለን። ሰይፍና መጽሐፍ፣ ሰይፍና መጽሐፍ ወይም መጽሐፍና ሰይፍ። ሰይፍና መጽሐፍ የሚለው ሁለት ስለዚህ እየተንዋለላችሁ የሚትኖሩበት ህይወት አለና እየተዋላላችሁ አንዱ ላይ መቆሚም ሳትችሉ አንደኛውን መያዝም ሳትችሉ ለአንዱም ሳትሆኑ ለሌላውም ሳትሆኑ መሀል ላይ እንደ ጎበዝ ተጫዋቾች እንደሚጫወቱት ኳስ ኳሱ የማንም አይደለ፣ ወደዚህ ቢወሰድ ይሄዳል፣ ወደዚህ ቢወሰድ ይሄዳል። ባለቤትነቱ እንደማይታወቅ ኳስ ይሄኛው ሲቀበል ያኛው እንደሚመልሰው አይነት እንደ ኳስ አየር ላይ ተንሳፋችሁ ያላችሁ ዛሬ ራሳችሁን ፋይንድ አውት ታደርጉታላችሁ ማለት እኔ ማን ሁ አም አይ የሚለውን ትመልሳላችሁ ማለት። የእኛ የዛሬ ክላሳችን የሚጠቅማቸው በጣም ብዙ ሰዎች አሉ እና ከወደቁበት ካሉበት ቆመው እንኳን ሚስ ያደረጉ ፉቼሪ፣ ሚስ ያደረጉ አላማ፣ ሚስ ያደረጉ ተግባር፣ ሚስ ያደረጉ ምን እንደሚሰሩ ምን እንዲሰሩ ተጣርተው ምን እንደሚሰሩ ማያውቀዋሉ ቢሮ ተጠርቶ ክላስ መሄድ አለ። እዚ ጋ ተጠርቶ እዛ ጋ አለው፣ ሀሳቡ ሌላ ጋ የሚጋወፀው፣ እዚ ጋ ያዘው ነገር ሰውየውን አወዛግቦ ጫርሶታል ማለት ነው። ስለዚህ ኛው ነገር ዛነናዋለ ራሳችሁ ታገኙታለች። እስከዚህ ድረስ ከመጠን ቻናሉን ደሞ ላይክ ማድረግ ሰብስክራብ ማድረግ እንዳትረሱ እያልኩኝ ውደውና ንግግርን ቀጥላለሁ ማለት ነው። ሳይፍና መጽሐፍ። ወደ አንድ ሰው ከመውሰዳችሁ በፊት ሰይፍና መጽሐፍ የምለው ትንሽ እየገባን እንዲሄድ ማለት እንዲሄድ፣ አንድ ሰው ወንድም ሴትም ሆኖ ለመኖር ያስባል ማለት ነው። አንዳንድ ሰዎች ሁለት ሆኖ መኖርም ይፈልጋሉ። ጀግናም ፈሪም ሆኖ ለመኖርም ይፈልጋሉ። አዋቂም አላዋቂም ሁለቱንም ሆኖ ለመኖር ይፈልጋሉ። አስተማሪም ተማሪም መሆን አይቻልም አትሴም ታይም ላይ አስተማሪም ተማሪም አትሴም ታይም ላይ ሰባኪም የሆነ ነገር አትሴም ታይም ላይ ጅህኒም መላእኪ መሆን አይቻልም። ወይ መሆን ከተባ መሆን ካስፈለገ ጅኑ መሆኑ መሆን ካስፈለገ መላእኩ መሆኑ መሆን ካስፈለገ ዳናው መሆኑ መሆን ካስፈለገ አላስፈላጊው መሆኑ ከሁለት አንዱ በቃ ዛሬ ይለይላል ማለት ነው። ይለይላችኋል ማለት ነው። እና ይህኛውን መጽሐፍ ውስጥ ወስዳችኋለሁ። ከወደሆነ መጽሐፍ ውስጥ ወስዳችኋለሁ። መጽሐፉን እናንተ ያገኙት ሰይፍና መጽሐፍ። መጽሐፍ የሚጠቅመው ለብዙ ነገር ነው። መጽሐፍ ውስጥ የሌለ ነገር አይኖርም። መጽሐፍ ውስጥ እውቀት አለ። መጽሐፍ ውስጥ መፍትሄ አለ። መጽሐፍ ውስጥ ብዙ ሶሉሽን አለ። መጽሐፍ ውስጥ ለተበላሸ ነገር መፍትሄ የሚሆን ሰላም አለ። መጽሐፍ ውስጥ ሰላም አለ። መጽሐፍ ውስጥ የተጻፉ ነገሮች ህግ አለ። መጽሐፍ ውስጥ የሌላ አይነት ነገር አታገኙም። መጽሐፍ ውስጥ የሚኖሩ ነገሮች በጣም ብዙ ናቸው። መጽሐፍ ውስጥ ያለው ነገር ሶ የሚኖርበት ስርዓት ያለው የኑሮ ዘይቤ ያለው ሰው እንትነ የእንትና ልጅ ነው። የትውልድ ሀረጉ ያለው የሰው የኖሮ የኢስታኤሉ ያለው መጽሐፍ ውስጥ ነው። ሰው ከማን ማን መጣ ከማን ማን መጣ፣ እነማን ማን ናቸው? የተገር የቱ ጋ አለ? ማን የቱ ጋ ነው ያለው? አገራት የቱ ጋ ናቸው? ኮንቲኔንቶች የቱ ጋ ናቸው? ምን ምን ምኑ ጋ ነው? ውሃ የቱ ጋ ነው? ባህር የቱ ጋ ነው? ውሃ መንገድ የቱ ጋ ነው የሚለው ነገር ያለው መጽሐፍ ውስጥ ነው። ሕይወት የቱ ጋ ነው? ሞት የቱ ጋ ነው? መንገድ የቱ ጋ ነው? ጨለማ የቱ ጋ ነው? ብርሃን የቱ ጋ ነው? የሚሉ ነገሮች ያሉት መጽሐፍ ውስጥ ናቸው። መጽሐፍ ውስጥ የሌለውን ጠይቁኝ፣ መጽሐፍ ውስጥ የሌለውን ፈልጉ። መጽሐፍ ውስጥ መጽሐፍ ማለት በተጻፈው መጽሐፍ ውስጥ፣ በትልቅ መጽሐፍ ውስጥ ማታገኙት ነገር አይኖርም። ለትምህርት ብትፈልጉ ሆነ ለሕይወት ብትፈልጉ ሆነ ለማስተማር ብትፈልጉ የሚሆን ነገር አለ መጽሐፍ ውስጥ። ሰው መጽሐፍንም ይዞ ሳይፍንም ይዞ አሴም ታይም ላይ መሆን አይችልም። ሳይፍ ደግሞ የሚጠቅመው ነገር ብዙ አይኖረው። ለመቁረጥ ነው የቆመውን፣ ለመቁረጥ ፊዚካል የሚታየውን ለመቁረጥ፣ ለመግደል፣ ለማጠፋፋት፣ ለማጥፋት፣ ለማረድ፣ ለማበላሻት ነው የሚጠቅመው ሳይፍ። ሳይፍ የሚጠቅመው ለጠላት ብቻ ነው። ጠላት ሲኖርህ ነው ሳይፍ የምትይዘው። መጽሐፉ ውስጥ ግን ከሳይፍ ያለፈ ነገር አለ። ስለዚህ አንዳንድ ሰዎች መጽሐፉንና ሳይፉን እኩሉ ይዞ ይሄዳሉ። መጽሐፉንም በዚህ ያወራሉ፣ ሳይፉንም በዚህ ያወጣሉ። ስለ አንድ ሰው እየላወረላችሁ ነው። ጴጥሮስ የሚባል ሰው አለ በመጽሐፍ ቅዱስ ሲያነበውን ያገኘው ጴጥሮስ የሚባል ሰው አለ። እና ሳይፍንም ይዟል፣ መጽሐፍንም ይዟል። መጽሐፎ የመጣው ሳይፍ ለማስጣት ነበር። መጽሐፎ የመጣው ከሳይፍ ነፃ ለማውጣት ሰው ሳይፍ ይዞ በሳይፍ እያለቀ ካለበት ሳይፍ እየጨረሰው ካለበት በሰይፍ ሰው እየተገዳደለ እያለቀም ካለበት ሰይፍ፣ ቢላዋ፣ ጦር እየበላ ያለው ካለበት ለማውጣት የመጣ መጽሐፍ ነበር። መጽሐፍ ውስጥ ሁሉም አይነት መብት ያለ ሰዎች እንዴት ሆኖ ከምንም አይነት ውስጥ እንደሚወጡ ከሰይፉም እንደሚያመልጡ ከሰይፉ በላይ የሆነ ኤኔርጂ የያዘ መጽሐፍ መጣ። ይሄኛውም መጽሐፍ እንደ እድል ሆኖ ፒተር ጋር ይደርሳል። ደረሰውና መጻፉንም ይዘዋል። ሰይፉንም ደግሞ እሱ በይጋደልበትም የነበሩ ይገድልም የነበረበትን ሰይፍ ደግሞ ይዟል። ኤኞ ሰይፍ ደብቆ ነው ያዘው። መጻፉን ክሊር ላይ አርጎ ሚታይ አድርጎ በሚታይበት አርጎ መጻፉንም ይዘዋል። ሰይፉን ደግሞ ደብቆ ነው ያዘው። አንዳንድ ቦታ ደግሞ መጽሐፉን ይደብቅና ሰይፉን ነው የሚያወጣው። ስለዚህ ሁለት አይነት ህይወት ሰው መሆን አይችልም የሚለው ከዚያኛው አንፃር ነው። ሁለት መሆን አንችልም። አንደኛው እያየን አየሩን እያየን አየሩን አትሞስፌሩን እያነበብን ሲዚን እያነበብን መጽሐፉን የምናወጣው ሲዚን እያነበብን ሰይፍ የምናወጣው በፍሱም መሆን ሚያዋጣ አይደለም። ኢሜጅ ወዳደረጋችሁት አይዴንቲቲ ውስጥ ትክክለኛ ማንነታችሁስ በለሚን እንደተፈጠራችሁ ማንነታችሁ ማግኘት የምትችሉት አንዱን ስትይዝው ነው የምትይዙት መያዝም ያለባቸው ደግሞ መጽሐፉ ቢሆን የመጀመሪያም የመጨረሻ ምርጫ ነው ማለት ነው። ሳይፍ በምርጫው ሳይገባ ሳይፍ የጥፋት ምርጫ ነው። ሳይፍ የማግደል፣ የማጥፋት፣ የማገዳደል ምርጫ ነው የሚሆነው። ሳይፍ በሳይፍ ውስጥ ምንም አይነት ህይወትም ሚዲንም የሚያተርፊም የሀሳብ በላይነትም የአእምሮ ስራም የለውም። የጉልበት ስራ ነው የሚሆነው ማለት ነው። መጽሐፍ ውስጥ ህይወት ነው ያለው። መጽሐፍ ውስጥ ያለው ሰላም ነው መጽሐፉ ውስጥ ያለው። ይሄኛው መጽሐፍ በዚህኛው እጁ ይዛል፣ በሌላኛው እጁ ደግሞ ሳይፍ ይዞ የመጽሐፉ ባለቤት ከሆነው አምላኪ ጋር ደግሞ ይኖር ነበር። የመጽሐፉ ባለቤት ከሆነው አምላኪ ጋር የሚኖር ጴጥሮስ የሚባል መጽሐፉንንም የያዛ ሳይፉንንም የያዛ ሁለቱን የያዛ ሁለቱ ሁለቱም ይገባኛል የሚል ሁለቱ አይገባችሁም። ሁለቱ ይገባኛል የሚባል ነገር የለም። ሁለት አንዱን ዛሬ ከመረጣችሁ እራሳችሁን ትሆናላችሁ ማለት ነው። እራሳችሁን መሆን የምትችሉት ለምን? እንደ ሰው እያንዳንዱ ሰው የተፈጠረበት ዓላማ አለው። መጽሐፍ ሲናገር እንዲህ ይላል፣ መልካሙን ሁሉ ለማድረግ በክርስቶስ ተፈጥረናል ይላል። ስለዚህ ሰው የተፈጠረበትን ነገር ለምን እንደተፈጠረ መልካም ለማድረግ ደጉን ለማድረግ ጥሩ የሆነው ነገር ለማድረግ ሰዎችን የሚጠቅመውን ለማድረግ ከታሪክ ወደ ታሪክ እየተሸጋገረ ለሰዎች ሕይወት ሊሰጥ የሚችል መንገድ ሊመራ የሚችል ሰው ሰይፍ ይዞ መንገድ ሊመራቸው አይችልም። ከሰይፍ መንገድ አትማሩም። ከሰይፍ የሆነ ጣቢያ አታወቱም። ከሰይፍ የሆነ መብት አታገኙበትም። ከሰይፍ ላይ ለልጆቻችሁ ለታናሽ ለታላላቆቻችሁ የሚታስተላልፉት ኖት፣ አትወስዱበት ኖት። የሚወሰድ ነገር የለውም ሳይፍ ውስጥ ሳይፍ ውስጥ ያለው ኦንሊ ቲንግ ታቁት አላችሁ ማለት ነው። ሳይፍ ውስጥ ያለው ይሄ ነው። ስለዚህ ጴጥሮስ የሚባል ሰውዬ ሁለቱንም ይዞ ይሄዳል። የመጽሐፉ ባለቤት ከሆነ መጽሐፉን ያመጣው መጽሐፉ የሆነው ከመጽሐፉ ባለቤት ከሆነው ከፈጣሪ ጋር አብሮ ይኖር ነበረና ሳይፉንም ደግሞ ይዘዋል፣ ደብቆ ይዘዋል። ሳይፉንም ደግሞ አስቀምጠዋል። አንዳንድ ጊዜ አስባቸው ከሆነ መልካምነታችሁን ሰው ሳይጨርስ ክፋታችሁ ይገለጣል ማለት። አንዳንድ ጊዜ መልካምነታችን አጣጥመን ሳንጨርስ በክፋታችን ኔምበር ዋን ሆነን እንገለ አንዳንድ ሰዎች አይታችኋቸው ከሆነ መልአክ የመሰሉ አንደበታቸው ሳያልቅ የሰይፍ አይነት አይደንቲቲ እያሳዩናል ማለት ነው። ይወጣል ከውስጣቸው ላይ ይፍለቀለቃል ማለት ነው። ስለዚህ የሚያስፈልገው አንዱ ነው። አንዱ ለመሆን ነው የሚያዋጣ፣ ከሆነ ከሆነ ነው ያልኩት። ሰይፉ መምረት ነው የሚያዋጣው፣ ግን መጽሐፉ ነው። መጽሐፉ ውስጥ ሁሉም ነገር አለ። መጽሐፉ ውስጥ ይረፍታል፣ መጽሐፉ ቁጭ ብላይ ስታነብ። መጽሐፉ ውስጥ የሚታገኘው ህይወት ነው። መጽሐፉን ቁጭ ብላይ ስታነብ ሰላም ወደሌለበት ሰላም ለማምጣት ለመሄድ ነው የምትፈልገው። መጽሐፉን ቁጭ ብለህ ማንበብን ምርጫ ስታደርግ መጽሐፉን እንዲህ ቁጭ ብለህ ገለጥ ስታደርገው ሰላም እንዴት እንደሚወድ ሰላም ምን እንደሆነ፣ የሰላም ቫሉ ምን እንደሆነ ታገኘዋለህ ማለት ነው። መጽሐፉን ልክ ማያት ስትጀምር ከአንተ በላይ የሆነ ነገር ታገኛለህ። መጽሐፍ ውስጥ ከአንተ አቅም በላይ የሆነ ነገር አንተ ያልደረስከው ልትደርስ የተገባ ነገር እንዳለ ታየዋለህ። መጽሐፍ ውስጥ ህይወት ነው ያለው። መጽሐፍ ውስጥ ትውልድ አለ። መጽሐፍ ውስጥ ተፈጥሮ አለ። መጽሐፍ ውስጥ ሁሉም ነገር አለ። መጽሐፍ ውስጥ ሰማይ ተጽፏል። መጽሐፍ ውስጥ ምድር ተጽፋለች። መጽሐፍ ውስጥ ባህሮች ተጽፏሉ። ምድር ላይ ያለው በሙሉ ተጽፏል። የሰው ዘር ሁሉ ተጽፏል። አዕዋፍ ተጽፏሉ። ውሃ ተጽፏል። መጽሐፍ ውስጥ ይሄ ሁሉ አለ። ሰይፍ ላይ ግን ምንም የለም። ታሪክ የለውም፣ መሰረት የለውም። ተቀርጾ ተጠርቦ የተሰራ ነው። የተሰራውም ለአንድ አላማ ነው። ለመፍለጥ፣ ለመቁረጥ፣ ለመለያየት፣ ለማጥፋት። ለማሳደግ ለመኮትኮት አይደለም። መጽሐፍ ውስጥ እንዴት አድርገህ እንደሚትኮተኪት መንገድ የሚነግረህ ነገር ጭምር ያለው ር መጽሐፍ ውስጥ ነው። ወደ መጽሐፉ መመለስ ሳይሻል አይቀርም። የሚባል ሰሆን ኦንሊ ወይ ነው ሰይፉ ከህይወታችሁ እያወጣችሁ ሰይፍን ከህይወት፣ ሰይፍን ከመንገድ፣ ሰይፍን ከጉዞ፣ ሰይፍን ከፊውቸር ውስጥ በማውጣት ምናልባት መጽሐፉ ማይሰራበት ጊዜ ቢመጣ ይጠቀመዋለሁ ብሎ ሰይፍ የያዘ ሰው ነው ጴጥሮስ። ምናልባት መጽሐፉ መጽሐፉ ላይ ተጠራጥሮ መጽሐፉ ውስጥ ያለው ነገር ካልሰራ ይጠቀመዋለሁ ብሎ የያዘ እና መምረጥ ወሳኝ ነው። ዛሬ የሚረጡ ዛሬ አንዱን መምረት እና አንዱ ከመሆን በጣም የሚጠቅም ነገር ነው ማለት ነው። ለማስፈራራት የሚያገለግለው ምንድን ነው? ሰይፉ ነው። ለማስተማር የሚጠቅሙ መጽሐፉ ነው። ሰው ቁጭ ብለህ ታነበዋለህ እና አንገቴን እያንጋጠጥ አታወቅ አትረበሽም። ሰይፉ ከስክ ነው ምን እየመጣ ነው ምን እየሆነ ነው ብለህ ብሰው የሚረበሸው ሰይፍ ሴዝ ነው። ጦር ከያዘ ጦር የያዘ አይተኛ ጦር እጁ ላይ ያለው ሰው ደም እጁ ላይ የፈሰሰበት ነውና እንደገና ደም ለማፍሰስ ከደም ለማምለጥ እንዳይፈሰሰበት ደሞ ለማምለጥ ሁሉ ጊዜ ያለ እረፍት በጭንቅ ያለ ምንም ሰላም ይኖራል። ሰላም የሚባለው ህይወቱ ላይ ኖር ቆሞ ነው የሚኖረው። እረፍት የለውም። እንቅልፉን አይተኛም። ቢኮዝ ኦፍ እጁ ላይ ያለው ነገር እንዲተኛ የሚያደረጉ አይደለም። እጁ ላለው ነገር ጥሩ ጎደኞችን እንዲያፈራ የሚጠቅሙ አይደለም። እጁ ላለው ነገር ሰው እያያ የሚጽናናበት ነገር አይደለም። እጁ ላለው ነገር ሰዎች ሲያዩበት የሚበረቱበት ዋው፣ አየ ጥሩ ነገር ነው ብሎ የሚያበረታቱት ነገር አይደለም። አይቶ እነሱ ከዚህ የተሻለውን ማጠፋፊያ መንገድ የሚሰሩበትን ነገር ነው። ከመጽሐፉ ጋር እኩል ይዞ ይሄድ ነበር ጴጥሮስ የሚባል ሰው ስለዚህ አሁን ጊዜ አለን። ጊዜ አለን ያልኩት ለዚህ ነው። እድል አለን አሁን ድረስ እስከዚች ሞመንት ድረስ በህይወት ያላችሁ ሰዎች አሁንም ድረስ እድል አላችሁ። መምረጥ የምትችሉበት ጊዜ አሁን ነው። መምረጥ ነው። መጽሐፉ ሳይሻላችሁ አይቀር የሚባል ነገር ሳይሆን መጽሐፉ ምረጡ፣ ወይም ሳይፉ ምረጡ። ይለይላችሁ ማለት ነው። ስለዚህ ሳይፍ ይዛችሁ ብዙ አትሄዱም። ሳይፍ ይዛችሁ ብዙ አትልቁም። ሰይፍ የያዙ በሰይፍ ያልቃሉ፣ ጦር የያዙ በጦር ያልቃሉ። ለዚህ በዚህ ይሄ እኮ ብዙ ጊዜ ጦር ጦር ጦር ጦር የሚሉ ሰዎች ብዙ እድሜ አይኖራቸውም፣ እና መጽሐፍ መጽሐፍ የሚሉ ደግሞ ረዥም ነው የሚኖሩት። ረዥም መኖር ብቻ ሳይሆን ብዙ ትውልድ ያፈራሉ። መጽሐፍ መጽሐፍ የሚሉ መጽሐፉን መጽሐፉን የሚያዩ መጽሐፉን የሚያነቡ ሰይፍ እንዴት ማስጣድ እንደሚቻል ጭምር የሚያገኙ ሰዎች ናቸው ማለት ነው። ስለዚህ ዛሬ ለውድ ተከታታዮቻችን የሚያስተላልፍላችሁ ሳይፍና መጽሐፍ በሚለው ላይ ህይወታችሁ ውስጥ ፓራላል የሆነ ነገር የማይገናኝ ነገር ሀሳቡም እያየን እንደሆነ ይታወሳለን። ስለዚህ እዚህ ከደረስን ደግሞ ላይክ ማድረግ ሰብስክራይብ ማድረግ ደግሞ እንደገና እንዳትረሱ በማለት እያስታውሳለሁ። ሳይፍና መጽሐፍ ዜና አንዳንድ ጊዜ ህይወትንና ለህይወት የማይሆነው ነገር ሁለቱንም አብረን ይዘን እንጓዛለን። አንዳንድ ጊዜ ይዘናቸው እኛ ጋር የምናቆያቸው ነገሮች ኦልዱ፣ ብዙ ጊዜ መተው በጣም ይከብዳል። ለሰው በጣም የሚከብደው ነገር የተላመደ ነገር አብሮ ያደገ አብሮ ይዞ ያደገውን ነገር መልካም ቢመጣውን ከመልካሙን የእሱ ተደራቢ አድርገን መያዝን እንጂ የተሻለው ሲመጣውን የተሻለው ህይወት ሆኖ የተሻለው መልካም ሆኖ የተሻለው የሚያስመልጥ ሆኖ የመጣውንም ነገር እሱንም ከዛኛው ጋር እኩል ደርበን ነው የምንይዘው። ስለዚህ የሚያስፈልገው ግን መደረብ ሳይሆን ያኛው ማስወገድ ነው። ኦልዱ ማስወገድ ነው። ሳይፉ ማስወገድ ነው። ሳይፉ ኮምፕሊትሊ አይጠቅም መጽሐፉ ነው የሚጠቅመው እና በመጽሐፍ ዘማን ሳይፍ አያስፈልግም መጽሐፍ እስኪመጣ ሳይፍ ተጠቅሞ ሊሆን ይችላል መጽሐፍ እስኪመጣ የሚጠቅም ነገር ሶሉሽን ያለው ነገር ህይወት ያለው ነገር መልካም ነገር ለማወቅ እድል የሚሰጥ ነገር እስኪመጣ ድረስ ይዘህ ይበል ሊሆን ይችላል እድሉ እስካገኘ ድረስ እድል እስካሁን ድረስ አለና ስለዚህ ከዛኛው ነገር በማውጣት መጽሐፉ ለትኩረት ማድረግ እንችል እና ወደ አእምሮ መመለስ እንድንችል ከጉልበት ወደ አእምሮ በጉልበት ከማሰብ በሆነ ነገር ከማሰብ በአእምሮ ወደ ማሰብ መለወጥ